ሙሽራዎቹ አልተቻሉም፣ በጣም ማለት ነው። እያደሩ አበባ መስለዋል። በዚህ ቪዲዮ እስኪ ምን ተመለከታችሁ? ሙዚቃ ስለሆነ ድምፁን አጥብቸዋለሁ። ሀይሚና ብሩክ እንግዲህ የአየር መንገድ ላይ ማለት ነው። ከዚያ ዱባይ ደግሞ ማለት ነው። ቅመሟን እዩዋት እንግዲህ ቡራና ሀይሚ እንግዲህ እስካሁን በዩቱብ አልመጡም። በቲክቶክ እና በኢንስትግራም ግን መጥተዋል ማለት ነው። ምርጥ የሆነ ፎቶዎችንም ተነስተው ለቀዋል። እንዲሁም ደግሞ በቲክቶክ አሪፍ ቪዲዮ ተለቋል ማለት ነው በሀይሚ ቤት ማለት ነውና እንግዲህ ገብታችሁ መስማት ትችላላችሁ፣ እዛ ዘፈኑ ምን እንደሆነ ማለት ነውና በዩቲዩብም ይመጣሉ ብዬ አስባለሁ። በሀይሚ ቤት ማለት ነው፣ የሚያምር ፎቶ ተነስተው እንግዲህ ለቀዋል። እዚህ መጀመሪያ ላይ ያለውና፣ መጨረሻ ላይ ያለው እንዲሁም ደግሞ መሀል ላይ ያለውም በቲክቶክ የመጡበት ፎቶ ነው ማለት ነውና እንግዲህ ጨረቃዎቹ አልተቻሉም ማለት ነው። ስለዚህ በዩቲዩብ ይመጣሉ ቪዲዮ ይለቀቅልናል፣ ማለት ነው። ዛሬ እርግጠኛ ነኝ ይመጣሉ። እስካሁን በኢትዮ ፎቶፖስት ፖስት አላደረጉም ማለት ነው። ሰላም ሰላም ቤተሰቦች፣ እንዴት ናቸው አለው። በአጭር ቪዲዮ ነው አሁን ከቻልኩት ማለት ነው። እንግዲህ አንድ ቪዲዮ ሰርችላችኋለሁ፣ ስለ ሀይሚ፣ ስለ ቻናል፣ ወደ ምንድን ነው ስለ አንዳንድ ነገር ያው እንግዲህ እንደሚታወቀው ቡራ ከሁለት መቶ ሺህ በላይ ቤተሰብ አለው። ሀይሚም ወደ መቶ ሰማንያ ልትገባ ነው። ሲደመር እንግዲህ ወደ ሦስት መቶ ሰማንያ ኦልሞስት ወደ አራት መቶ ሊገቡ ነው። አራት መቶ ቤተሰብ እያለ ግን ሁለት መቶ ሺህ ኬ- አይታይም በቀን መቶ ምናምና የሚታይላቸውና እንግዲህ የቡራም የትናንቱም አልታየም እያየሁት ነበር እውነት ለመናገር እንግዲህ ሼር ብታረጉ ጥሩ ነው ብዬ አስባለሁ ይህን ያህል እየለፉ አሁን ትናንት ሀይሚ የደከመችው ድካሚያ ሁሉ ሰርፕራይዝ ለማድረግ ቦታ መምረጥ እንደዛ ስንት ተደክመው እውነት ቪዲዮቸው ቢታይ እኔ ደስ ይለኛል የእውነቴን ነው ምላቸው አሁን እኔ እንደዚህ የእነሱን ፎቶ አድርጌ በድምፅ ብቻ ስለምሰራ የእኔ ያክል ብዙ እንትን አላልኩበትም የእኔ ባይታይ ችግር የለውም። እነሱ ግን ብዙ ነው በጣም የሚለፉትና፣ ካሜራ ማን አለ ስንት ነገር አለ ስለዚህ ወደ አራት መቶ ሺህ ቤተሰብ እያለ በቀን ሁለት መቶ አይታይም ቪዲዮዋቸው ማለት ነው። የግድ እንግዲህ ፕራንክ መሆን አለበት ማለት ነው ቪዲዮዋቸው እንዲታይ የምር ታዲያ። የእነሱን ድምቀት እና የእነሱን ደስታ ደግሞ ስንፈልግ እነሱ ተጨንቀው የሚሰሩትን ቪዲዮ ብናይላቸው ደስ ይለኛል። በተለይ በተለየ ሀይሚ ደግሞ በጣም ቀዝቅዟል ብል ትክክል ነኝ ማለት ነው እና ከቻላችሁ ይላቸው ማለት ነው። ምን ችግር አለው? ምንም አያስከፍልም ማለት ነው። እንግዲህ ዛሬም ይመጣሉ በሀይሚ ቤት እያስባለሁ። ለምን ምርጥ ፎቶ ለቀዋል በኢንስትግራም በአሪፍ የሀበሻ ቀሚስ ማለት ነው እና ደስ በሚል እንዲሁም በቲክቶክ ደግሞ እንትን ሙዚቃ ስለሆነ ዩቱብ አያሳልፍም እንጂ ቢያሳልፍ አስገባላችኋለሁ። እስኪ ወደ መጨረሻ ትንሽ ከርች አስገባላችኋለሁ ማለት ነው። ግን ዩቱብ ይቀጣኛል። ለዛም ነው እና ከዚህ በፊትም ስለቀጣኝ ማለት ነው እና አይፈቅድም ማለት ነው፣ ህጉ አይፈቅድም። ስለዚህ ሀይሚና ብሩክ እንግዲህ ይመጣሉ ማለት ነው። በቲክቶክ እንግዲህ የተዘፈነው ዘፈን አንጀቴና ልቤን ምን ብዬሽ ይሻለው ነው ብል እና በጣም የሚያስቅ ኮመንታዎች ያለው ና አንጀትክና ልብን ከሰጣሀት እንቁላሊቱ ሴታል ነው ምናምን የሚል ወሳቅ ነው የወጥኩት። እና ና አንዳንዴ ኮመታተሮች እኮ እዛ ነው የሚያደርጉና እንግዲህ ያው ማለት ፍቅርን የሚገልጽ ሙዚቃ ነው የዘፈነው ማለት ነው። እና እንግዲህ ለማንም ይሁን ለማንም ብቻ ብሩክ ዘፍኖታል። ብሩክ ከማንጋም እንዳለ ግልጽ ነው። ለዚህ ሰው ነው ለዚህ ሰው ነው ባንልም ማለት ነው። እና እንግዲህ ብዙ አስተያየትም እየተሰጠን ስለሆነ ለዛም ነው እንግዲህ ማለት ነው። እና ይመጣሉ፣ ጠብቋቸው በራሳቸው ቤት ማለት ነው። ስለሚመጡም ነው ፎቶ ፖስት ያደረጉት ብዬ አስባለሁ። በዩቱብ ፖስት አላረጉም ስቲል ማለት ነው። በኢንስትግራም እና በቲክቶክ ግን በቲክቶክ የለቀቁት ቪዲዮ አይቲንክ ከኢትዮጵያ አየር መንገድ ላይ ሲሄዱ ጉዞ ላይ ማለት ነው። እና ብሩክ ያሳየን ሲቀጥል፣ ደግሞ ዱባይ ላይ አሪፍ ቦታ ሆነው ነው እንግዲህ፣ ብሩክ ነው የቀረጸው። ሀይሚ ነበረች ከኋላ እየተመለከተ ሲቲ ሆነ ምናምን እና የሚያምር ቪዲዮ ነው፣ እውነት ለመናገር ወይ ሙዚቃው ባይሆን አስገባላችሁ ነበር። ግን ሙዚቃ ስለሆነ እስኪ ድምፁን አንተና አጣፍቼ እኔ እያወራው አስገባላችኋለሁ። ወይም ሀይሚ ቲፕቶክ ላይም ብታዩት ትችላላችሁ ማለት ነው እና አንዳንድ ሰው ቲክቶክ የለንም የቲክቶክ ቪዲዮ ቆርጠሽ አምጪ ምትሉላችሁ እና፣ ቲክቶክ ላይ የሀይሚ አለ የቡራ ገብታችሁ ማየት ትችላላችሁ ማለት ነው እና ብቻ ግን የዛሬው ፎቶ ራሱ በጣም ነው የሚያምር በጣም ማለት ነው። እና ሀበሻ ቀሚስ ሀይሚ ደግሞ በስመ አብ በጣም ነው የሚያምርባት በጣም ማለት ነው። እኔ እንጃ ብቻ ከሰው ዓይን ይጠብቅሽ ሀይሚዬ፣ እግዚአብሔር አንዳንዴ እንደዚህ በጣም ብዙ ጊዜ ስንልክ ከባድ ነው እና ፈጣሪ ሁለታችሁንም ከሰው ዓይን ይጠብቃችሁ ማለት ነው። ትናንት እንግዲህ ቡራ ደስ ብሎታል በጣም። ምን ላድርግልሽ አንችልሽ፣ እንዲያው ምን ላድርግልሽ እያለ ሲል ነበር እንግዲህ። በቃ እንዴት ነው? ለእሷ የሚገባትን፣ እሷ የምትፈልገው ከአንተ ንጹህ ፍቅር ብቻ ነው እና ፍቅር ስጣት ማለት ነው። ቡራ ንጹህ ፍቅር ስጣት። ሀይሚየም እንግዲህ ጠበቅ አድርገህ ያዝ ማለት ነው። ሀይሚ ልዕልቷን ጠበቅ አድርገህ ያዝ ማለት ነው።